ሰላም ለእናንተ ይሁን በመላው ዓለም ሆናችሁ ጋሞ ቴሌቪዥንን የምትመለከቱ ክቡራን ተመልካቾቻችን፣ ከጋሞ ቴሌቪዥን ዜና አርባ ሁለትን ይዘን ቀርበናል። ከዜና አርባ ሁለት ጋር ደግሰው በቀለ ነኝ። በዜና አርባ ሁለታችን ቢዝነስ፣ ስፖርታዊና የውጭ መረጃዎችን እንመለከታለን። አብራችሁ እንድትቆየው ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። አቤት ጉዳዮችን በማስቀደም እንጀምራለን። የሕዝብ ምክር ቤት ኦዲት ግኝት ማስመለስ ላይ ትኩረት ሊሰጡ እንደሚገባ የጋሞ ዞን ሕዝብ ምክር ቤት አሳሰበም። ለ29,000 የወንጀልና የፍትሐብሔር የክስ መዝገቦች ላይ ውሳኔ ለመስጠት ታቅዶ ስራ መጀመሩን የዞኑ ከፍተኛ ፍርድ ቤት አስታወቀም። በ2017 ዓም የበጎ ፈቃድ አገልግሎት ከ108 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ መሆናቸውን የአርባ ምንጭ ዙሪያ ወረዳም ወጣቶችና ስፖርት ጽህፈት ቤት ገለጸም። ከውጭም ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታም እንደሚገደብ እስራኤል አስጠነቀቀች፣ የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በአጫጭር ወደምንመለከታቸው ዜናዎች እንሻገራለን። በሩብ ዓመቱ ከወጪ ንግድ 248 ቢሊዮን ዶላር በላይ ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ ገለጹ። የውጭ ንግድ አፈጻጸም ከፍተኛ መሻሻል የታየበት መሆኑን በማንሳት በሩብ ዓመቱ የተገኘው ገቢ ከአምናው ተመሳሳይ ወቅት ጋር ሲነጻጸር 65 በመቶ ብልጫ አለው ብለዋል። በሩብ ዓመቱ የተመዘገበው 117 በመቶ እቅድም አፈጻጸም በበጀት ዓመቱ የታቀደውን 9.4 ቢሊዮን ዶላር ማሳካት እንደሚቻል ያሳየ መሆኑን ገልጸዋል። ሩብ ዓመቱ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የተቃረበችበት፣ የአፍሪካ አህጉራዊ ነፃ የንግድ ቀጠናን የጀመረችበት መሆኑን ተናግረዋል። የጡት ካንሰር ቅድመ ልየታ ስራ በሁሉም መጀመሪያ ደረጃ ጤና ተቋማት የተከናወነ መሆኑን ጤና ሚኒስቴር አስታወቀ። በጤና ሚኒስቴር የካንሰር መከላከልና መቆጣጠር አማካሪ ዶክተር ኩኑስ አብደላ ለኢትዮጵያ ዜና አገልግሎት እንደገለጹት እንደ ሀገር የጡት ካንሰር በስርጭት ሁኔታና በሞት ምጣኔው ከካንሰር አይነቶች ቀዳሚ ነው ብለዋል። በዚህ መሠረት በየዓመቱ 16 ሺህ የሚጠጉ አዳዲስ የጡት ካንሰር ህሙማን ይመዘገባሉ። ከነዚህ መካከል ዘጠኝ ሺህ ያህሉ ህይወታቸውን ያጣሉ ብለዋል። የሞት ምጣኔው ከፍ የሚያደርገውና ለዘርፉ ተግዳሮት የሆኑ ሁኔታዎች አንዱ አብዛኞቹ የጡት ካንሰር ህሙማን ወደ ሕክምና ተቋም መምጣት ከነበረባቸው ጊዜ እጅግ ዘግይቶ መምጣታቸው መሆኑን በአጽንኦት ገልጸዋል። ለአብነትም ከሰባ በመቶ የሚልቁ የጡት ካንሰር ህሙማን ወደ ህክምና የሚመጡት ህመሙ የመጨረሻ ደረጃ ከደረሰ በኋላ ዘግይተው ነው። ቀደም ብሎ ህመሙ በመጀመሪያ ደረጃ እያለ ቢመጡ መዳን ይችላሉ ነበረ ብለዋል። ለመዘግየታቸው በምክንያትነት ከሚጠቀሱ መካከልም የግንዛቤ እጥረት መሆኑን አንስተዋል። የጡት ካንሰር ቅድመ ልየታ መሆኑን ጠቅሰው ይህም በሁሉም የመጀመሪያ ደረጃ ጤና ተቋማት እየተከናወነ መሆኑም ተናግረዋል። ስልጠና ከተሰጣቸው 350 በመጀመሪያ አሃድ ላይ የሚገኙ የጤና ተቋማት መካከል 236 ያህሉ የጡት ካንሰር ቅድመ ልየታ ስራ እየሰሩ መሆናቸውን አረጋግጠዋል። በሀገር አቀፍ ደረጃ የተሟላ የጡት ካንሰር ህክምና ማለትም የቀዶ ህክምና፣ የመድኃኒት ህክምና እንዲሁም የጨረር ህክምና የሚሰጡ አምስት የህክምና ተቋማት መኖራቸውን ጠቁመዋል። እንዲሁም በ33 ሁለተኛ ደረጃ ላይ ያሉ ሆስፒታሎች የጡት ካንሰር መድኃኒት ህክምና እንደሚሰጡ አስገንዝበዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ታላቁ የኢትዮጵያ ሕዳሴ ግድብ ጠቀሜታው ከኃይል አቅርቦት የተሻገረ ነው ሲሉ የውሃና ኢነርጂ ሚኒስተር ዶክተር ኢንጂነር ሀፍታሙ ይተፋ ገለጹ። ኢትዮጵያውያን በተባበረ ክንድ ትውልድ ተሻጋሪ የሆነውን ታላቁ የኢትዮጵያ ሕዳሴ ግድብን እውን አድርገዋል ነው ያሉት። ግድቡም ከኃይል ምንጭነት ባለፈ ዘርፈ ብዙ ጠቀሜታ ያበረክታል ብለዋል። ከ46 በመቶ በላይ ኢትዮጵያውያን ዛሬም በጨለማ ውስጥ ናቸው ያሉት ሚኒስትሩ ግድቡ እነዚህ ዜጎች የኃይል ተጠቃሚ ያደርጋል ነው ያሉት። ኢንዱስትሪዎች እንዲስፋፉ በማድረግም ለስራ በየሀገሩ የሚንከራተቱ ወጣቶችን ችግርም ይቀርፋል። ግድቡ ሲገነባ 74 ቢሊዮን ሜትር ኩብ ውሃ ያረፈበት ንጋት ሐይቅ መፍጠሩን አስታውሰው ሐይቁ ከሰባ በላይ ደሴቶችን ፈጥሯል ነው ያሉት። ረቂቅ ማስተር ፕላኑም ሐይቁ የፈጠራቸውን መልካም ዕድሎችን በአግባቡ ጥቅም ላይ ለማዋል የተዘጋጀ መሆኑን ገልጸዋል። የኢትዮጵያ ፕሬስ ድርጅት እንደዘገበው። ክብሯን ተመልካቾቻችን፣ አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎች እንሻገራለን። የህዝብ ምክር ቤቶች ኦዲት ግኝት ማስመለስ ላይ ትኩረት ሊሰጡ እንደሚገባ የጋሞ ዞን ህዝብ ምክር ቤት አሳሰበ። ምክር ቤቱ 28 ተኛ ዙር የአፈ ጉባኤዎች ፎረም በጨንቻ ከተማ አካሂዷል። ዘገባው የባልደረባችን የጴጥሮስ ገመቹ ነው። ንጋቷ ይሳቅ እንደሚከተለው ታቀርበዋለች። የጋሞ ዞን የህዝብ ምክር ቤት ዋና አፈ ጉባኤ ክብርት አለሚቱ ዮሴፍ በመድረኩ እንዳሉት የህዝብ ምክር ቤቶች ኦዲት ግኝት ማስመለስ ላይ ትኩረት ሰጥተው መስራት አለባቸው። የህዝብ ጥያቄዎችን ለመመለስም ከመቼውም በላቀ መትጋት አስፈላጊ እንደሆነ ነው ያስገነዘቡት። አፈ ጉባኤዎቹ እዚህ ያላችሁ ሰብሳቢዎቹ፣ ምክትል አፈ ጉባኤ አላችሁ፣ ሶስቱ ዘርፍ ቋሚ ኮሚቴ አላችሁ፣ አስተዳዳሪዎች አላችሁ፣ ካንትባዎች አላችሁ። እኛ ከዞን አስተባባሪ ጋርም የተነጋገር ነው። ዳግም ንቅናቄ አንጠራም። ከነገ ጀምራችሁ ወደ ወረዳችሁ ስትሄዱ የ2017 የኦዲት ግኝት አፈጻጸም፣ የ2018 እቅድ፣ የ2018 አንደኛ ሩብ ዓመት አፈጻጸም አዘጋጅታችሁ የንቅናቄ መድረክ አካሂዱ። ከዛ በኋላ ደግሞ እኛ በግማሽ ዓመት በዞን ማዕከል እናንተን ጠርተን የምንገመግመው ይሆናል። ሲኬትን መገምገም ደስ ይላል፣ ግን ደግሞ ጉድለትና አፈጻጸም ዝቅተኛ መገምገም ጥሩ አይደለም። ብንሰራ ግን ማሳካት እንችላለን። ብንቀናጅ፣ ብንናበብ ግብረ ኃይሉን በቀኝ እጅ ይዘን የምንመራ ከሆነ አሁን ከነበረበት ጉድለት ፈጥነን ወጥተን ማረምን ማስተካከልም እንችላለን እና ቀጣይ በወረዳና በከተማ አስተዳደር እስከ ቀበሌ ከወደ ትገኝት ጋር ተያይዞ ከነገ ጀምሮ በአንድ ሳምንት ንቅናቄ መድረጉ አልቆ ለተከበረው ምክር ቤት ሪፖርት ቀርቦ እኛም በአስተባባሪ አስገመግመን ቀጣይ የተለየ ዳይሬክሽን እናስቀምጣለን የሚል ሀሳብ ለማንሳት ስለፈለጉ ነው። የጨንቻ ከተማ ከንቲባ ዶክተር ብርሃኑ ገመዳ በበኩላቸው በፎረሙ ምክር ቤቶች ልምድ እንዲለዋወጡ ምቹ ሁኔታን ይፈጥራል ብለዋል። የአርባምንጭ ዙሪያ ወረዳ ሕዝብ ምክር ቤት አፈ ጉባኤ አቶ አያለው አልታየ ምክር ቤቶች የሕዝብ ሉዓላዊ ስልጣን መገለጫዎች መሆናቸውን ጠቁመው ፎረሙ ተሞክሮ ለመለዋወጥ አጋዥ ነው ብለዋል። በዋናነት ጉባኤ አፈጻጸም አለ። ከጉባኤ አፈጻጸም ባሻገር የክትትል ቁጥጥር ስራዎች አሉ። በተለይ በቋሚ ኮሚቴዎች የሚፈጸሙ የህዝብ አስተያየት መድረኮች ስራዎች አሉ። በምክር ቤት የሚፈጸሙ የኮከስ ወይም የሴቶች በተለይ የሴት ምክር ቤት አባላት በአድሪያ ተፈጥረው በራሳቸው የሚያደርጉት የአሰራር ስርዓት አለው። እሱ ተግባር አለ። የድጋፍ ድጋፋዊ ክትትል በተለይ ወደ ታች ወደ ቀበሌያት ምክር ቤቶችን የመደገፍ ሁኔታዎች አሉ። እነዚህን አንኳር አንኳር የሆኑ ተግባራትን ነው በዋናነት ሪፖርት ላይ ቀርቦ የተነበበው እና በዚህም ደግሞ ጥሩ የሆኑ ለውጦች ከጊዜ ወደ ጊዜ ተስተውለዋል። እንደ ዞን አሁን ሪፖርቱ ሲቀርብ ስናይ ከዚህ በፊት ከነበሩ ፎረሞች በዘንድሮ ፎረም ላይ ሲታይ ጥሩ የሆኑ መሻሻሎች እንዳሉ ተስተውሏል። ግን በጣም አሁንም ቀጣይ ትኩረት ሊሰጥ ይገባል ተብሎ የተቀመጠባቸው አቅጣጫዎች አሉ። በተለይ የህዝብ አስተያየት መድረክ ላይ የህዝብ አስተያየት መድረክ አስፈጻሚው ጋር በጋራ በመሆን ህዝብ አካባቢ በተለይ በተለያዩ ርዕሶች በማህበራዊ ኢኮኖሚያዊ በህዝብ ግንኙነት ስራዎች ህዝብ አካባቢ ምንድን ነው ያለው በሶስቱም ዘርፍ ማለት ነው። ሶስቱም ዘርፍ ቋሚ ኮሚቴዎች የኢኮኖሚ ጉዳይ፣ የህግ ፍትህና መልካም አስተዳደር ጉዳይ እና የሴቶች ህጻናትና ማህበራዊ ጉዳይ ቋሚ ኮሚቴዎች አሉ። እነዚህ ደግሞ በስራቸው በርካታ ሴክተሮችን ይዘው ነው ያሉት። የጨንቻ ከተማ ህዝብ ምክር ቤት ዋና አፈ ጉባኤ አቶ አማሪ ጭሌ በበኩላቸው ባለፉት አመታት በመንግስትና በህዝብ ትብብር አበረታች የልማት ስራዎች መከናወናቸውንና እየተከናወኑ መሆኑን ገልጸዋል። የጨንቻ ከተማ ውሃ ፕሮጀክት አጠቃላይ ሆስፒታልና ሌሎች ፕሮጀክቶችን ለአብነት አንስተዋል። በህዝብና በመንግስት ጥረት አመርቂ ለውጦች ታይተዋል። ወደ አንድ ቢሊዮን በሚጠጋ ገንዘብ የከተማውን ህዝብ የዘመናት የመጠጥ ውሃ ችግር ይፈታል ተብሎ በፌደራል መንግስት በክልልና፣ እንደዚህ በዞን በከተማ አስተዳደር በጋራ ማቺንግ ፈንድ የሚሰራ ውሃ ፕሮጀክት አለ። ይሄ ብቻ ሳይሆን ህብረተሰቡ በዚህ ጉዳይ ላይ የራሱን የበኩሉን አስተዋጽኦ ያበረከተበት ሁኔታ አለ። ሌላው የጨንቻ አጠቃላይ ሆስፒታል ከመጀመሪያ ደረጃ ሆስፒታልነት 64 ዓመታትን በመጀመሪያ ደረጃ ሆስፒታልነት ቆይቶ አሁን ወደ አጠቃላይ ሆስፒታል ደረጃ አድጓል። በፎረሙ የተሻለ አፈጻጸም ላሳዩ ምክር ቤቶች ሽልማትና የምስክር ወረቀት በመስጠት ፎረሙ ተጠናቋል። በጋሞ ዞን በ2018 በጀት ዓመት ለ9000 የወንጀልና የፍትሐ ብሔር የክስ መዝገቦች ውሳኔ ለመስጠት አቅዶ ስራ መጀመሩን የዞኑ ከፍተኛ ፍርድ ቤት አስታወቀ። ድቡሻን ከዘመናዊ የፍትሕ አሰጣጥ ጋር በማቀናጀት የውሳኔ አሰጣጥ አቅምን 97 በመቶ ለማድረስ ውጥን መያዙንም ታውቋል። ሲሰማሙ ዝርዝር አለው። አንድ ሀገር ከድህነት ለመውጣት በምታደርገው ጥረት መልካም አስተዳደር ወሳኝ ስፍራ ይይዛል። በዚህ ሂደት ደግሞ ለዜጎች የተቀላጠፈ ፍትህ መስጠት የግድ መሆኑን መረጃዎች ያመለክታሉ። በደቡብ ኢትዮጵያ ክልል ጋሞ ዞን በ2018 በጀት ዓመት ፍትህን ነፃና ገለልተኛ በሆነ መንገድ ለማቅረብ እየተሰራ መሆኑን የጋሞ ዞን ከፍተኛ ፍርድ ቤት አስታውቋል። የፍርድ ቤቱ ፕሬዚዳንት አቶ ሽመልስ ጮራ ለጋሞ ቴሌቪዥን እንደገለጹት በዞኑ በየደረጃው የሚገኙ ፍርድ ቤቶች በዚህ ሳምንት የዓመቱን ፍትህ አገልግሎት አሰጣጣቸውን ጀምረዋል። በዞኑ አገልግሎት አሰጣጥ እንደማቀላጠፍ በተለይም ቴክኖሎጂን በስፋት መጠቀም ትኩረት እንደሚሰጠው ነው ፕሬዚዳንቱ የሚገልጹት። ባለፈው ባሳለፍ ነው 2017 በጀት ዓመት እንደ ዞን ብቻ ሳይሆን አጠቃላይ በዞን ውስጥ የሚገኙ ወረዳዎችን ጨምሮ ወደ 27000 በላይ የሆኑ መዝገቦች ቀርቦ በፍታቤርና በወንጀል ወደ 24 ሺህ መዝገቦች አካባቢ ውሳኔ ማሰጠት ተችሏል። ፍርድ ቤቶችን በቴክኖሎጂ ከማስደገፍም አንጻር ያለፈው አመት በተለይም ከከፍተኛ ፍርድ ቤት አኳያ እጅግ ዘመናዊና በፌዴራል ጠቅላይ ፍርድ ቤት ደረጃ ያለ ማሽን ማስገባት የቻንበት ብጅት አመት ነው። ይህንን የማሳደግ ስራም በ2018 አያይዘን የምንሰራ ይሆናል ማለት ነው። በበጀት አመቱም ከከፍተኛ ፍርድ ቤት እስከታችኛው መዋቅር ለሚቀርቡ 29ሺህ የወንጀልና የፍትሐ ብሔር የክስ መዝገቦች ውሳኔ ለመስጠት መታቀዱን አመልክተዋል። በዞኑ የሚገኙ ተዘዋዋሪ ችሎቶችም የህብረተሰቡን የፍትህ ጥያቄዎች ለመመለስ ካለፈው በጀት ዓመት በተሻለ ለማስኬድ ስራ መጀመራቸውን ያመለከቱት ቅንጅታዊ አሰራር ደግሞም ልዩ ትኩረት እንደሚሰጠው ፕሬዚዳንቱ ጠቅሰውም በበጀት አመቱ የፍርድ ቤቶችን የመወሰን አቅም አምና ከነበረበት ወደ 97 በመቶ እንዲደርስ ይደረጋል ብለዋል። በዚህም አንድ የክስ መዝገብ የተወሳሰበ ጉዳይ ካልያዘ በቀር ከሁለት ወር ባነሰ ጊዜ ውሳኔ እንደሚያገኝ ነው አቶ ሽመልስ ያስታወቁት። የ2018 በጀት ዓመት የትኩረት አቅጣጫችን እንደ ፍርድ ቤት አንዱ ከቅልጥፍና አኳያ የመወሰን አቅም የማሳደግ ነው። እስከ 29 ሺህ የሚደርሱ የወንጀልና ፍትሐብሔር ጉዳዮችን ለማየት በቅድ የያዝንበት ሁኔታ ነው ያለው። እንግዲህ የመወሰን አቅም ከማሳደግ አኳያ በዚህ በጀት ዓመት በ97 ፐርሰንት በአጠቃላይ ፍርድ ቤቶቻችን ከፍ የማድረግ እቅድ ይዘን እየሰራ እንገኛለን ማለት ነው። የዳኞችን አቅም ማጎልበት የታችኞችን ፍርድ ቤቶች በሰው ኃይልና ሌሎችም ግብአቶች ማሟላትና የዳኝነት ንዑስ ጉባኤን በማጠናከር ስነ ምግባር የሚታይባቸውን ዳኞችን ማረም ትኩረት እንደሚሰጠው አስረድተዋል። የዳኝነትና ፍትህ አካላት ጥምረት ይጠናከራል ብለዋል። የህዝብና የመንግስትን ጥቅም የሚጎዱ የሙስና ወንጀል ክሶችም ፈጣን ውሳኔ እንደሚሰጥባቸው ነው ያመለከቱት። በተለይም የጋሞ ድቡሻን ባህላዊ የዳኝነት ስርዓት ከዘመናዊ የፍትህ አሰጣጥ በማቀናጀት የፍትህ አገልግሎቱን ይበልጥ ለማቀላጠፍ እንደሚሰራ አቶ ሽመልስ ይናገራሉ። የክልሉ ምክር ቤት ባለፈው ያጸደቀው የባህላዊ ዳኝነት ስርዓት ጋር ተያይዞ ድቡሻ ስርዓት ለዘመናዊ የፍትህ ስርዓት እገዛ የሚኖረው ድርሻ ቀላል አይደለም። በተለይም የፍርዴቶችን የመዝገብ ክምችት በመቀነስ ውስጥ ብቻም ሳይሆን ዘላቂ የሆነ ሰላምን ከማጽናትም አኳያ ትልቅ ጉልህ ድርሻ ያለው ነውና፣ በእርቅ ማለቅ የሚችሉ ጉዳዮች በእርቅ እንዲያልቁ ከማድረግ አኳያ በዱቡሻ ስርዓት ታች ላይ ታችኛው ፍርዴቶቻችን ያንን ይጠቀሙታል። በጋሞ ዞን በ2017 በጀት ዓመት ለ22,000 የክስ መዝገቦች ውሳኔ መሰጠቱን አቶ ሽመልስ ጨምረው ገልጸዋል። በ2017 ዓ ም የክረምት በጎ ፈቃድ አገልግሎት ከ29 ሺህ በላይ ወጣቶችን በማሳተፍ ከ108 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን የአርባ 40 ምንጭ ዙሪያ ወረዳ ወጣቶችና ስፖርት ጽሕፈት ቤት ገለጸ። በክረምት ወራት የወጣቶች በጎ ፈቃድ አገልግሎት በመደበኛና በአንድ ጀንበር ከ118 ሚሊዮን ብር በላይ የመንግስት ሀብት ማዳን መቻሉም ጠቁመዋል። ፍሬው አበበ ተጨማሪ አለው። የአርባ ምንጭ ዙሪያ ወረዳ ወጣቶችና ስፖርት ጽሕፈት ቤት በጎነትና አብሮነት ለኢትዮጵያ ከፍታ በሚል መሪ ቃል የ2017 ዓ ም የክረምት ወራት በጎ ፈቃድ አገልግሎት ማጠቃለያና የ2018 የበጋ በጎ ፈቃድ ማስጀመሪያ መርሃ ግብር አካሂደዋል። የአርባ ምንጭ ዙሪያ ወረዳ ረዳት የመንግስት ተጠሪ አቶ ገነቱ ቡናቤ እንደገለጹት የበጎ ፈቃድ ተግባራት በህብረተሰቡ ውስጥ ያለውን መተሳሰብና አንድነት አጠናክረዋል። በወረዳው በ19 የበጎ ፈቃድ አገልግሎት ዘርፎች ህብረተሰቡን ተጠቃሚ ከማድረግ አንጻር አመርቂ ውጤት መመዝገቡን ገልጸው በ2017 የክረምት ወራት ከ76 ሚሊዮን ብር በላይ ከመንግስት ሊወጣ የነበረ ሃብትም ማዳን መቻሉን አመላክተዋል። በተለይም በአረንጓዴ አሻራ መርሃ ግብር ከ350 ሄክታር በላይ መሬት በችግኝ መሸፈኑም ጠቁመው ከ140 በላይ ለሆኑ የህብረተሰብ ክፍሎች በመደበኛና በአንድ ጀንበር የቤት ግንባታና እድሳት ተግባር መከናወኑን ለአብነት ጠቅሰዋል። የወረዳው ወጣቶች እና ስፖርት ጽህፈት ቤት ኃላፊ አቶ ሙሉጌታ ሙላቶ በበኩላቸው በ2017 የክረምት በጎ ፈቃድ አገልግሎት 29925 ወጣቶች በ19 ዘርፎች መሳተፋቸውን ገልጸው በዚህም 18947 የህብረተሰብ ክፍል ተጠቃሚ ማድረግ መቻሉን አብራርተዋል። በክረምቱ በአንድ ጀንበር ችግኝ ተከላ፣ የቤት ግንባታና እድሳት፣ ማዕድ ማጋራትና የደም ልገሳ መርሃ ግብር አበረታች ውጤት መመዝገቡን ኃላፊው ገልጸዋል። በአጠቃላይ በክረምት ወራት የወጣቶች በጎ ፍቃድ አገልግሎት በመደበኛና በአንድ ጀንበር 118 ሚሊዮን 454763 ብር ከመንግስት የወጣ የነበረ ሀብት ማዳን መቻሉን አቶ ሙልጌታ ገልጸዋል። መርሃ ግብሩ በ2017 ዓ ም የክረምት ወራት በጎ ፍቃድ አገልግሎት የተሻለ አፈጻጸም ያሳዩ መዋቅሮችንና በጎ ፍቃደኛ ግለሰቦችን እውቅና በመስጠት ተጠናቀዋል። ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው ዜናዎች እንሻገራለን። በድጋሚም አብራችሁን ቆዩ። የማዳጋስካር ወታደራዊ መኮንኖች ስልጣን መቆጣጠራቸውን አስታወቁ። የማዳጋስካር ፕሬዚዳንት አንዲር ራጅሊኒ ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን አስታውቀዋል። ከቤተ መንግስት መግለጫ የሰጡት ኮሎኔል ማይክል ራንዲ ናረር እንዳሉት ወታደራዊ መኮንኖች መንግስት ያቋቁማሉ። በቀጣይ ሁለት ዓመታት ውስጥም ምርጫ እንደሚካሄድም ገልጸዋል። ኮሎኔሉ የምርጫ ኮሚሽን አግደዋል። በመዳጋስካር መዲና አንትናኔቦ በሺዎች የሚቆጠሩ ሰልፈኞች ሰንደቅ ዓላማ ሲያውለበልቡ ታይተዋል። ቢቢሲ እንደዘገበው ሐማስ የሉኑም ታጋቾች አስክሬን ከላስረከበ ወደ ጋዛ የሚገባው እርዳታም እንደሚገደብ እስራኤል አስጠነቀቀች። የቢቢሲን ዘገባ መስፍን ባንጃ እንደሚከተለው ያቀርበዋል። ሐማስ እስካሁን ድረስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያ ገልጿል። የአራቱን ሰዎች ማንነት ለመለየት የአስክሬን ምርመራ ይደረጋል ተብሏል። ሐማስ የስምንቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባውን ሰብአዊ እርዳታ እንደምትገድብ እስራኤል አስጠንቅቃለች። እስራኤል የ45 ፍልስጤማውያንን አስክሬን አስረክባለች። ሐማስ ለቀይ መስቀል ካስረከባቸው አስክሪኖች አንደኛው የኔፓል ዜጋ መሆኑ ተረጋግጧል። ሐማስ የቀሩትን ሀያ አስክሪኖች እንድለቅ ጫና በርትቶበታል። አስክሪኖቹ ካልተለቀቁ የትኩስ አቁም ስምምነቱ እንቅፋት ሊገጥሙ ይችላል ተብሏል። የእስራኤል መከላከያ ሐማስ ስምምነቱን ማክበር አለበት፣ የታጋቾች አስክሬን ለቤተሰቦቻቸው ይመለስ ብሏል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊው እርምጃ ይወሰዳል ስልም አስጠንቅቋል። ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብና የራፋን ድንበር ላለመክፈት ወስናለች። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ ገልጿል። በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው የሁሉም ታጋቾችን አስክሬን ማግኘት ቀላል ላይሆን ይችላል። ዓለም አቀፍ ቡድንም በጋዛ ተሰማርቶ አስክሬናቸውን እንዲፈልግ እስራኤል ትሻለች። ፕሬዝዳንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎልናል፣ ስራችን ግን አላለቀም፣ አስክሬኖች ገና አልተለቀቁም፣ ሁለተኛው የሰላም እቅድ ክፍል አሁን ይጀምራል ብለዋል። በካሃን ዩኒስ የሚገኘው ዩቅ ፍልስጤማዊ ጸሐፊ ታይስር አባዲ አሁን ያለው ፍጥጫ የተኩስ አቁሙን የሚፈትን ነው ብለዋል። የአስክሬኖቿ ለመመለስ ሌላ ግጭት ሊቀሰቅስ ይችላል ስልም ስጋቱን ገልጿል። ሐማስ ሃያ በሕይወት ያሉ ታጋቾችን ስለቅ እስራኤል በምላሹ ሁለት ሺህ ፍልስጤማውያን እስረኞችን ለቃለች። ከቢቢሲ የአሜሪካ አጋር ሲቢኤስ ጋር ቆይታ ያደረጉት ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጠው የሰላም እቅድ ክፍል ይተገበራል ብለው እንደሚያምኑ ተናግረዋል። ሃማስ ትጥቅ ፈቶ ወታደራዊ እንቅስቃሴውን የማይገታ ከሆነ ግን ገሀነም ይጠብቃቸዋል ሲሉም ዝተዋል። በጋዛ ማንኛውም የጦር መሳሪያዎች ማምረቻ እንዲኖር እንደማይፈቅዱ እና ወደ ጋዛ ማንኛውም መሳሪያ እንዳይገባም ተናግረዋል። ትራምፕ ሃማስ ትጥቅ ይፈታለሁ ብለዋል። ትጥቅ ካልፈቱ ግን እኛ እናስፈታቸዋለን ብለዋል። ከተኩስ አቁም ስምምነቱ በኋላ በእስራኤል ኃይሎች በምስራቅ ጋዛ በተፈጸመ ጥቃት ሰባት ፍልስጤማውያን መገደላቸው ተገልጿል። በምስራቅ ጋዛ ሰጃ ላይ አካባቢ በእስራኤል ሰው አልባ አውሮፕላን ጥቃት አምስት ሰዎች መገደላቸውም ተዘግበዋል። በአካባቢው ሕክምና የሚሰጡ ባለሙያዎች እንዳሉት እስራኤል ጥቃት የፈጸመችው ነዋሪዎች ቤታቸው ለመመለስ ፍተሻ ሲያደርጉ ነው። እስራኤል ግን ቢጫውን ማስጠንቀቂያ መስመር ስላለፉ ጥቃቱን መፈጸመውን በመግለጽ ክሱን አስተባብላለች። ሐማስ ሰላም ለማስፈንና እና ህገወጥ ድርግትን ለማቀብ እንደሚሰራ ገልጿል። ከትናንት በስቲያ በግብፅ ሻርማል ሻይክ ከሀያ በላይ የሚሆኑ የሀገራት መሪዎች ተሰብስበው በቀጣዩ የጋዛ የሰላም ዕቅድ ላይ ተወያይተዋል። ግብፅ፣ ኳታር፣ ቱርክ እና አሜሪካ የተኩስ አቁም ስምምነቱ ጠባቂዎች ሆነው ፍርማቸውን ማኖራቸውም ይታወሳል። ሀያ ነጥቦች ያሉት የትራምፕ የሰላም ዕቅድ ተግባራዊ እንዲሆን ድርድሩ መቀጠል አለበት። ጋዛ በጊዜያዊነት በፊልስጤማውያን የሽግግር ኮሚቴ አባላት የምትመራ ይሆናል። ከዚያ በፊልስጤማ አስተዳደር ስር ትሆናለች። ይህንን የሰላም እቅድ ክፍል ለመተግበር ተከታታይ ድርድሮች መደረግ አለባቸው። ስምምነት ላይ ካልተደረሰባቸው ነጥቦች አንዱ የእስራኤል ወታደሮች ከጋዛ ሙሉ በሙሉ መውጣት፣ የሐማስ ትጥቅ መፍታትና የጋዛ ሰርጥ አስተዳደር ይጠቀሳሉ። የፍልስጤም አገርነት እስካልተረጋገጠ ድረስ ትጥቅ እንደማይፈታ ሐማስ አስታውቋል። ጋዛን የውጭ ኃይል እንዲያስተዳድራት እንደማይፈቅድም አስረግጧል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን የሳቱን ዜና ከማብቃታችን አስቀድመን አበይት ጉዳዮችን በድጋሚና እናስታውሳችሁም። የሕዝብ ምክር ቤቶች ኦዲት ግኝት ማስመለስ ላይ ትኩረት ሊሰጡ እንደሚገባ የጋሞ ዞን ሕዝብ ምክር ቤት አሳሰበ። ለ29ሺ የወንጀልና ፍትሐ ብሔር ክስ መዝገቦች ውሳኔ ለመስጠት ታቅዶ ስራ መጀመሩን የዞኑ ከፍተኛ ፍርድ ቤት አስታወቀ። በ2017 በጎ ፈቃድ አገልግሎት 18000 በላይ የህብረተሰብ ክፍሎችን ተጠቃሚ መሆናቸውን የአርባ ምንጭ ዙሪያ ወረዳ ወጣቶችና ስፖርት ጽህፈት ቤት ገለጸ። ከውጪ ሐማስ የሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች የሚሉ የዕለቱ ዋና ዋና ጉዳዮቻችን ነበሩ። ክቡራን ተመልካቾቻችን የሳቱን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ዜናዎች ይቀጥላሉ። በእኔ በኩል ጤና ይስጥልን።